የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ረቡ ማታ ሁለት ሰዓት የሚቀርበው አብነቶቻችን የተሰኘውን መርሃ ግብራችንን ወደ እናንተ ይዘን ቀርበናል። እንደሚታወቀው ባለፈው ፕሮግራማችን የአንድ ታላቅ ሊቅ ግለ ህይወት አገልግሎት በተመለከተ ይዘን ቀርበን ነበረ። ይህም ሊቅ መልአከ ገነት ተስፋ ፍስሐ የሚባሉ ናቸው። በዚህ በአዲስ አበባ ከተማ በተለያዩ በርካታ አድባራትና ገዳማት በአስተዳዳሪነት ያገለገሉ አባት ናቸው። የእሳቸውን አገልግሎት ግን ለሕይወት እንደገናም ደግሞ ያላቸውን ሕይወታቸውን አስተማሪ የሆነ ሕይወታቸውን ጨምሮ ወደ እናንተ ይዘን ቀርበን ነበረ። አሁን ደግሞ በአሁኑ መርሃ ግብራችን ማለት ነው፣ ስለ እርሳቸው የሚመሰክሩ ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ከእርሳቸው ጋር ለረጅም ዘመን አብረው ያገለገሉ እርሳቸውን የሚያውቁ የእርሳቸውን የትምህርት ዝግጅት የሚያውቁ የእርሳቸውን የአገልግሎት ህይወት እንደገናም ደግሞ ትጋታቸውን ጭምር የሚያውቁ የመስሪያ ቤት ወይም የስራ ባልደረቦቻቸው እንደዚሁም ደግሞ በስራ ምክንያት የሚያውቋቸው ከዛም አልፎ ደግሞ ከአብራካቸው የወጡ ልጆቻቸው ጭምር ስለ እሳቸው ማንነት ይመሰክራሉ እና ዛሬ ይዘን የቀረብነው ይህንን ምስክርነት ነው። እንግዲህ እስከ መርሃ ግብራችን ድረስ አብራችሁን እንዲትቆዩ በአክብሮት እንጋብዛለን። ፍስሐ የመጀመሪያ ልጅ ነኝ። ከኔ የቀጥሎ ደግሞ ቴዎድሮስ ተስፋ ነው ፍስሐ ይባላል። ከዛም ቀጥሎ ያለው አዲሱ ተስፋ ፍስሐ ይባላል እና ለመልአከ ገነት ተስፋ ፍስሐ ያለ ነው ሶስት ልጆች ነን። ያው የመጀመሪያ ልጅ ነኝ። በዛ በሚሰሩበት ጊዜ እንደተባለው ምናልባት ወደ ሀገረ ስብከት መጥተው እንደዚህ አይነት ሰራተኛ እያወከኝ ነው ምናምን፣ ለእንደው ብፁዕ አባታችን እሱ ወደ ሌላ ተቀይሮ ሌላ አዲስ ሰው ቢመጣ የሚል ጥያቄ ያቀርባሉ እንጂ ይህንንም በቃል እንጂ በጽሑፍ እንኳ ጠይቀው አያውቁም። ለምን በጽሑፍ እጠይቃለሁ በቃል ጠይቄ አይደረግልኝም ወይ እያሉ ብፁዕ አቡነ ሳሙኤል እንደው ለእነ መልአከ ገነት ተስፋ ለነመልአከ ገነት ምናሴ ዘለቀ የተለየ ክብር ይሰጡ ነበር እና እዛ በቅርብ አቡነ ሳሙኤልም ጋር በጣም መግባባት ስለነበር በነመልአከ ሰላም ዘላለመሰይ በነዚህ በእነዚህ በሶስቱ ላይ እንደ አደራ ወደዚህ ሲመጡ እነዚህ ሰዎች በር ላይ እንዳይጉላሉ አቶ ፍቅሩ የሚባሉ ጥበቃ ነበሩ። አቶ ፍቅሩ እንደው አደራዎትን እነዚህ ትልልቅ ሰዎች ሲመጡ አደራ ብለው ሁሉ እዛ አዲስ አበባ ሀገረ ስብከት አሁን የፈረሰው ላይ ደረጃ ላይ ቁመው ላቶ ፍቅሎ ለሚባሉ ጥበቃ ሲናገሩ ሰማለሁ። እነዚህ ሶስት ሰዎች ይችላሉ። መነኮሳቱ እንደፈለገ መግባት፣ እንደፈለገ መውጣት ይችላሉ። እነዚህ ግን የቤተ ክርስቲያን አባቶች ናቸው። መንፈሳዊ አገልግሎት ሁሉ ትተው ነው ወደዚህ የሚመጡት። መንፈሳዊ የቢሮ ብቻ አይደለም እነሱን በማህሌቱም በቅዳሴውም እነሱ ስለሆኑ ይህንን ትተው ስለሚመጡ ቅድሚያ እንዲሰጣቸው እንዳታጉላላቸው ይሉ ነበር። ለስራ አስኪያጆችም ይህን አይነት ነው መመሪያ ይሰጡ የነበረው። ከፍተኛ አባታዊ ሚና የተጫወቱ ጥሩ አባት ናቸው። ለሰው ደግ የሚያስቡ ሰው እንዲያድግ የሚፈልጉ አይነት እናገር እኔ ከዛ በፊት ደብረ ዓሚን ተክለ ሃይማኖት ነበርኩኝ። ከደብረ ዓሚን ተክለ ሃይማኖት ወደ ከሚካኤል ቤተክርስቲያን ለሶስት ወራት በምክትል አስተዳዳሪነት ሄድኩ። ከዛ በኋላ ያው ጊዜ ይጥላል ጊዜ ያነሳል። ነገሮች አልተመቻችም። ራሱን ችሎ ቤተክርስቲያን አስተዳዳሪውን ሲባል ሲምሲ ሚካኤል ሄድኩት። ቦታውን የመሰረቱት የሳቸው አባት መምህር ፍስሐ ታላቁ ናቸው። በአስተዳዳሪነት እኔ ለመጀመሪያ ጊዜ ስመደብ የማገኘው ደሞዝ ደብረ ተክለ ሃይማኖት ትልቅ ነበረ። ግድ የለም ሰርተህ ታድጋለህ። ለአንተ እድገት ነው የሚያስፈልገውን የደረጃ እድገት ብለው ገፋፍተው ወይም አነሳስተው እዛ ቤተ ክርስቲያን አስተዳዳሪ እንዲሆን ያደረጉኝ እሳቸው ናቸው። ማለት የበላይ ሹመቱ የቅዱስ ፓትርያርኩ የታላቁ አባት የብፁዕ ቅዱስ አቡነ ጳውሎስ ፍቃድ እንዳለ ሆኖ ስራውን ለመጀመሪያ ጊዜ ልጅ ነኝ እዚያን ጊዜ ከተራ ቅስና ወይም ደግሞ ከመስመር ሰራተኛ ነው የመጣሁት ከዛም ሌላ ስራ ነበርና አስተዳደር ማለት እንዲ እንዲ ነው ትለምደው አላ ይዞ ከጎና አለን ብለው ለዚያ በቁኝ የሰውን እድገት የሚፈልጉ ጥሩ አባት ናቸው ማቃቸው በቤተ ክርስቲያን ነው እና እንግዲህ እዛ ውስጥ ያለውን ስራ ጊዜም ስለሚወስድ ከእናንተ በሚቀርብ ጥያቄ ማስፋት ይቻላል እኔ ማቃቸው በቤተ ክርስቲያን ነው የቤተ ክርስቲያን ቅን አባት ናቸው በዚህ ደረጃ እንማቃቸው እኔ መልአከ ገነት ተስፋ ፍስሐን ያው እንደ ቤተ ክርስቲያን አባትነት በኃላፊነት አብረን በጋራ ከመገልገላችንም በፊት እንደ መንፈሳዊ አባት በተለያዩ የአዲስ አበባ አድባራትና ገዳማት በዋና አስተዳዳሪነት ሲያገለግሉ አውቃቸዋለሁ። ፈቃድ እግዚአብሔር ሆኖ ከኔ ጋር የተገናኘ ነው፣ በደብረ ገሊላ ቅዱሳ ቅዱስ አማኑኤል ቤተክርስቲያን የተወሰኑ ዓመታት አብረን አገልግለናል። ከዛም ከተዘዋወርኩ በኋላ ወደ ሳሪስ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን እኔ ቀድሜ ነው የተዘዋወርኩት። በመቀጠል እሳቸውም ከሁለት ከሶስት ወር በኋላ ተከትለው ይመጥተው፣ እዛም የተወሰኑ ዓመታት አብረን አገልግለናል። እንዳጋጣሚ እንደ ድልም ሆኖ ከአባታቸው ከኔታ ፍስሐ ገብረ ሕይወት ጋር በመካኒሳ ደብረገነት ቅዱስ ሚካኤል ቤተክርስቲያን አባታቸው ዋና አስተዳዳሪነት ሆነው እኔ በዋና ጸሐፊነት ሆኜ ሳገለግል ስለነበረ እንደ ቤተሰብ እንደ ስራ ብቻ ሳይሆን እንደ ቤተሰብም በጣም ቅርብ ነበርኩኝ ክቡር መልአከ ገነት ተስፋ ፍስሐ የጸሎት ሰው ናቸው ፍጹም ከምግብ የራቁም ጾመኛ ሰው ናቸው በነበርንበት እንግዲህ የሁለቱ አብያተ ክርስቲያናት የአገልግሎት ዘመን ሲደመር ወደ አምስት ዓመት ይጠጋል። በቀን አንዴ ብቻ እሱንም፣ ብዙ ጊዜ ወይ አትክልት ወይ ጥቂት ነገር ሽሮ፣ በቀን አንዴ የሆነ ሰዓት ወስደው የሚጠቀሙ ካልሆነ በቀር በአብዛኛው ጊዜያቸውን የሚቆዩበት ሁኔታ በመንፈሳዊው ጉዳይ ላይ ነው የሚያተኩሩት። እንዳስተዳደር ለኛ ትተውት ብዙ ጊዜ በቃለ እግዚአብሔር ላይ ትኩረት ይሰጣሉ፣ በመንፈሳዊ አገልግሎቱ ላይ ትኩረት ይሰጣሉ። ትዕግስተኛ ናቸው። ብዙም ከመናገርም የተቆጠቡ ናቸው። ተቆጥበውም ቆይተው ደግሞ ታዝበው የሚናገሩት ነገር ብዙ ጊዜ መሬት አይወድቅም። አንዱ ያው እንዳልሁት ቅድም ሲኤምሲ ሚካኤል ላይ የሰሩት ስራ ነው። በዚህን ጊዜ ከሰራተኛ ጋር የደረሰ ወይም ወደ እኛ ሀገረ ስብከት አቤቱታን እንደዚህ በደሉኝ ብሎም ያቀረበም ሰራተኛ የለም። ሁለተኛው በትልቅ ደረጃ እማቃቸው ለዚህ ደብረ ገሊላ ቅዱስ ማኑኤል እንደ እንደተሾሙ ነው። ከዛ ደግሞ በሂሳብ መርማሪነት እዛው አዲስ አበባ ሀገረ ስብከት እያለው ከሌሎች የስራ ባልደረቦች ጋር ሂደናል። እንደው ደስ የሚያሰኝ ፈገግታ የሚያመጣ ሰውን ለስራ የሚያነቃቃ ሀሳብ ይናገራሉ እንጂ የጠነከረ ሀሳብ አይናገሩም። እዛም የነበሩ ገንዘብ ያዥ አንድ መርጌታ ነበሩ። ያቋቋመ መምህር ጠየኳቸው፣ እንደው መላከ ገነት እንዴት ነው አስተዳደራቸው ብዬ ጠየኳቸው። ሁሉም ሰው እንደ መላከ ገነት ቢሆን ወይም ደግሞ መላከ ገነት ተስፋ ጋር እየመጣ ስልጠና እየወሰደ ቢሄድ አስተዳዳሪ ሁሉ ቤተ ክርስቲያን ቤተ ክርስቲያን ትመስል ነበር። ቤተ ክርስቲያንን የማያስመስሏት ሰዎች አሉ። መላከ ገነት ለትራንስፖርት እንኳኛ ሂሳብ ሹሙን የገንዘብ ያዡ ተነጋግረን እንደዚህ ያስፈልጋቸዋል ያስወሰኑ ብለን ስንላቸው አይ ሰበካ ጉባኤው ከወሰነ ይወስን፣ ከእናንተ ለምን እናንተማ፣ ከኔ ጋር የቢሮ ሰራተኞች ናቸው ጥቅመኞች ናቸው ትባላላቸው። ሰበካ ጉባኤው ግን ከውጭ ነው። እሱ ካሰበበት ለሱ እንነግራለን፣ በእነሱ አማካይነት የሚል ሀሳብ እኔ ባለሁበት ሀሳብ ቀርቦ ነው ሴምስ ሚካኤል ድረስ ነው ሴሚት ድረስ የሚሄዱት እንዴት ነው ትራንስፖርት ብዬ ጠይቂያቸው ነው። እና በወቅቱ ሌላ ጽርሐ አርያም ቅዱስ ሩፋኤል የነበሩ አለቃ ቤታቸው መድረሻ ሀምሳ ብር የትራንስፖርት ተብሎ ተመድቦ አይቼ ስለነበረ ምን አላቸው ብዬ ጠይቄ ነው። ሂሳብ ስመረምር ምንም ነገር ስላጣ ሆነው አበል የሚባል እና ይህንን ሳቀር እሳቸው ይህንን እንዳሏቸውና ሂሳብ ሹሙና ገንዘብ ያዡ ይህንን መልስ እንደሰጠኝ ሰበካ ጉባኤው ካሰበ ያደርግልኝ፣ እኔ ግን ይደረግልኝ ብዬ አላለም ብለው ነው ያሉት። ሰራተኞቹ ምን ያህል እንደሚወዷቸው ምክንያቱም አንድ ሙሉ ሰውም ተብሎ በቤተ ክርስቲያን ሙሉ የሚያደርገው በማኅሌቱም በቅዳሴውም በቢሮውም ሁሉን ነገር የተሟላለት ሆኖ ሲገኝ ነው እና እንደዚህ አይነት አባት ወንድም ስለሆኑ በጣም ነው እኔ የተለየ በግሌ በግሌም ቢሆን ትኩረት ሰጥቼ የማከብራቸው አባት ናቸው። ተስፋ ፍስሐ አሁንም ባሉበት የረፍት ዘመን በዛን ጊዜም በነበሩበት ሰዓት እውነቱን ለመናገር አባታዊ አርያነታቸው እጅግ የሚደነቅ ሊወረስ የሚገባ ነው። የሚናገሩትም እንደ ካህን እንደ አባት ነው፣ እንደ እድሜ ባለጸጋ የሚራመዱትም እንደዚህ ነው። ሌሎች ሰዎችም ሊገልጿቸውም ገልጿቸውም ስለሚሆኑ የችግር አፈታት በነበሩበት የአስተዳደር ዘመን እንግዲህ እኔ ከሰማንያ ሰባት እኔን እዛ ከማቋቋም ጀምሮ በተለያየ ቦታ ትልልቅ አድባራት ተሽመዋል። አገልግሎታቸው ሙያቸው የአቋቋም መምህር ናቸው፣ የቅዳሴ መምህር ናቸው። ይህ እንደተጠበቀ ሆኖ መልአከ ገነት በቅኔ ማይሌት የአገልግሎት ጠባይ ለወጥ ቢል ወይም የሊቃውንቱ የሙያ ጠባይ ለወጥ ቢል እንደ ሌሎቹ መምህራን ሰው ላይ ጸናጽላ አያጮሁም። አለቃ ነኝ ብሎ መቋሚያቸውንም እንደዚህ አያደርጉም፣ አይከላከሉም። ዝም ብለው የራሳቸውን ድርሻ ይወጡና በኋላ አንተና እስቲ እነ እንትና እኮ እና የኔታ እንዲህ ነው የሚሉት ነው። ይሄ ደግሞ ነባሩና ሊወረስ የሚገባው። እውነት ለመናገር እኔ የቅኔ ማኅሌት ባለሙያ ባለውንም ብዙ ነገሮችን ወርሻለሁ፣ ለሰው ምላለሁ። በምክር ረገድ አገልግሎት ላይ በቀል መነቃቀፍ አያስፈልግም። ሰፊ ጊዜ አለ። የአባቶቻችን የሊቃውንቱ ይትበሃል ይትመጣም እንነጋገርበታል። እዛ ላይ የመጣውን ለእግዚአብሔር ማበረከት ነው። አያጣላም በሚል አብነት የምናደርጋቸው ናቸው። እኛም ይህንን ተከትለን ለሚሰሙን፣ በዚህ በቅኔ ማይሌቱ ሙያ አነስ ብንልም ሀሳቡን እንለግሳለን። አንዱ ይሄ ነው። በሌላ መልኩ መልአከ ገነት እውነት ለመናገር በችግር አፈታት እንግዲህ ቤተ ክርስቲያን ብዙ ነገሮች አሉባት በዚህ በአስተዳደሯ ውስጥ። የሰብካ ጉባኤ ተስማምቶ ያለመወሰን አለ። የሀሳብ ልዩነት አለ። በማበረካናት የመብት ጥያቄ የአገልግሎት ጥያቄ፣ የብቃት የስንፍትና ጥያቄ አለ። የሰንበት ትምህርት ቤት ወጣቶች እሳታዊ የሆነ ጥያቄ አለ። እነዚህ ነገሮች ሁሉ ሲነሱ ነገሮችን በውይይት በአባቶች መልአከ ገነት ከሚታወቁባቸው ጮኸው አይናገሩም። በቤተ ክርስቲያን አገልግሎት እኛ ሌሎቻችን እንደምናደርገውም በቤተ መቅደስ ውስጥ አፋቸውን ምን ልበል እንግዲህ ቋንቋውን አፋቸውን ከፍተው አይስቁም። ነገራቸው ሁሉ የተጠበቀች ናት። ከዛ በኋላ እኔ እውነቱን ለመናገር ችግር ቢገጥማቸው መልአከ ገነት እዛ ያሉበት ቦታ ላይ ብዙ ነፋስ ማስነሳት አይፈልጉም፣ እንዲነሳም አይፈቅዱም፣ አያስነሱምም። የችግር አፈታት ጥበባቸው ወደሚመለከተው አካል መጥቶ ጉዳዩን መፍታት ነው። እኔ እውነት ነው የምናገረው፣ እንደዚህ አይነት ችግሮችን የመፍታት አቅማቸው በጣም በጣም ከባድ ነው እና መቼም ሰዎች ስናጠፋ ሲያጠፉ ቅያሬ አንዱ የአስተዳደር ዘይቤ ጠባይ ነው። ይሄ ያለ ነው። አንዱ ያስተዳደራዊ ጥበብ ነው እና የሚፈቱበት መንገድ በጣም የሚረቅ ነው። ሰው ሳይሰማ፣ ባለጉዳዩም ሳያውቅ፣ የበላይም ሳይጨነቅ፣ እሳቸውም ብዙ በዚህ ጉዳይ ስራ ሳይፈቱ ብዙ ነገሮችን ሲገላግሉ አውቃለሁ። ሌላው ከዚሁ ጋር መልአከ ገነት አንድ የሚያስቅ እና ምን ወስድላቸው ፈገግ የሚያደረግ ባህሪ ያላቸው ሰው ይረዳሉ። ሰው ሲረዱ ሰው በመሆኑ ብቻ እውነቱን ለመናገር ቤተ ክርስቲያን ቦታ ካላት ይረዳሉ። እኔ እንደውም ከማስታወሰው ቦታውን መጥቀስ አያስፈልግም። አንዱ በጣም ቤተ ክርስቲያን ልጅ ነው ግን የሚያዋጣና እንዱ በሆነ ቦታ ዝም ብሎ በጥበቃ ይቀጥሩታል። ከዛ በኋላ ቤተ መቅደስ ገብቶ ሲቀድስ፣ ቅኔ ማኅሌት ገብቶ ሲዘምር፣ ክብሮ ሲመታ ሲያዩት በለ አንተ ብሎ ዘበኛ፣ ጭራሽ ጥበቃ አትችልም፣ አንተ መሆን ያለብህ መሪጌታ ነው፣ አንተ ብሎ ዘበኛ ብለው ወደ ቤተ መቅደስ እንግዲህ፣ ያውም ሁለት ነገር ነው። የእሱ ሞራል እንዳይነካ ጥበቃ ቀጥረውታል፣ ለመዛ አግኝቷል። እንደገና ደግሞ እዛ የነበረበት ቦታ ያሉት ሰዎች እንዳያጎረመረ ይሄ ለጥበቃ የሚሆን ሰው አይደለም፣ ሞያውም የለውም፣ የዚሁ ሙያዬ ነው እና አሁን ይሄ በረከትም ቁጣም ብለን ልንወስደው እንችላለን እና በጣም ዘዴኛ አባት እንደሆኑ አውቃለሁ። መልአከ ገነት ሊቃውንትን ይረዳሉ። በዚህ መልኩ እዚህ ድረስ አውቃቸዋለሁ። ለመንፈሳዊ አገልግሎቱ ትኩረት ከመስጠት የተነሳ በአብዛኛው በአዲስ አበባ አድባራትና ገዳማት ዛሬ መምህራን የተባሉት በሳቸው ደጅ ጥናት የተከጠሉ ናቸው። ከቻሉ ራሳቸው ባሉበት ቦታ ላይ አሳምነው እንዲጠጉ ያደርጋሉ ቤተ ክርስቲያንም ካልቻሉም ወደሚመለከተው አካል መጥተው ደጅ ጠንተው እነዛን የቤተ ክርስቲያን ልጆች ዛሬ በየአድባራትና ገዳማት ላይ ያሉ የሚባሉ መምህራን በብዛት በመምህራን ደረጃ አይደለም የተቀጠሉት። በጣም መምህር ሆኖ እንደው ለመቅጠር ቢቸገሩ እንደዛ ብቻ አይደለም። ይሄ ቤት እንኳንም ቢቢላቸው እኔ በጣም ነው ማደንቃቸው። ለጊዜው በዘበኝነት ጭምር አስጠግተው ደረጃ በደረጃ ያንን ያሰበውን ነገር እንዲያገኝ የሚያደርጉ አባት ናቸው። የሚመለከቱ አይመስሉም፣ ግን በጣም ይመለከታሉ። ለመናገር በጣም የዘገዩ ናቸው። ይህንን ባህሪያቸውን አጠገባቸው ሆኜ ብዙ ጊዜ አደንቃለሁ። እኔ አሁን በዋና ጸሐፊነት ብዙ ጊዜ ልጅነቱም ነበር። በዛ አካባቢ እንዲህ እንዲህ አይነት ጉዳዮች ካልተፈጸሙ ብዬ በምጫንበት ጊዜ ተው ልጄ፣ ይሄ ነገር ኮ ሚሆን አይደለም ትንሽ ቢውል ቢያድር ይሻላል ይላሉ። ስለምንፈጥን እና እኛ ደግሞ ያው ጫንን ብለን እባክዎትን ብለን እንዲፈጸም አድርገን ወዲያው ያሉት ነገር ፌል ሲያደርግ እናያለን፣ እና ብዙ ጊዜ በጣም እንደነቅ ነበር። በአብዛኛው ከእኔ ጋር ሆነው ብፁዕ አቡነ ሳሙኤል በነበሩበት ጊዜ በዚህ በሴምሴ አካባቢ ያሉ አጥቢያ አብያተ ክርስቲያናት በእሳቸው ጥቆማ ነው በአብዛኛው የተተከሉት። ራሳቸውም ጭምር እየተገኙ አስታውሳለሁ። ሊቀህሪያ እንዳይተወልደ ቂርቆስ ያኔ ነበሩና በሀገረ ስብከቱ በኩል ከብፁዕ አቡነ ሳሙኤል ትእዛዝ እየተቀበሉ እነዚህን ሰሚት መድኃኔዓለም፣ እነ ጎሮ ገብርኤል፣ ሌሎቹም አያት አካባቢ የተተከሉ በእሳቸው ጥቆማ ነው። ሴምስ ሚካኤል ቤተክርስቲያንን ብናይ እሳቸውም ሆነው ላጅ አባታቸው ከፍልውሃ በልማት ምክንያት ተነስተው ወደዛ ሲሄዱ አንድ መንፈሳዊ ቅናት ያደረባቸው የአካባቢው ባለመሬት ነበሩና፣ አስታውሳለው አቶ ዳዲ ቡርቀ ይባላሉ። እሳቸውን ያንን ሰፊ መሬት ከአባታቸው ጋር ለም ነው ታቦቱን ከመንበረ መንግሥት ቅዱስ ገብርኤል አምጥተው ዛሬ ሴምስ የሚካኤልን አይታችሁት እንደሆን ይህንን የመሰለ በዓለም አቀፍ ደረጃ ሊጠራ የሚችል ካቴድራል እንዲሰራበት ያንን ቦታ በሰፊው ታጥሮ ታቦተ ሚካኤልም እዛ ቦታ ላይ እንዲኖር ከአባታቸው ጋር ያደረጉት ነገር ያው መላው በአጥቢያ ላይ ያለ በከተማው ላይ ያለም የሚያውቀው ሰው ስለሆነ ነው። እሱን ያላነሳሁት ግን ብዙ ጊዜ ሰውም ማያውቅላቸዋል። ወደ አያት አካባቢ ያሉ ሁሉም አብያተ ክርስቲያናት ሴምሲ ሚካኤል ቅዱስ ሚካኤልን ከተከሉ በኋላ ቀሪዎቹ አብያተ ክርስቲያናት በሙሉ የተተከሉት የመልአከ ገነት ተስፋ ፍስሐና የአባታቸው የመምሬ ፍስሐ እጅ ነበረበት። ቦታ በማጥናት ለአብያተ ክርስቲያናት ይመቻል ወይ በሚል አማኝ ህዝበ ክርስቲያን ነገ ወደዚህ አካባቢ ነው እየሰፋ የሚመጣው ነገ ለአገልግሎት ይቸገራል በሚል ትልቅ አስተዋጽኦ አድርገው በጊዜው በነበሩት የሀገር ስብከት ሊቀ ጳጳስ ልብፁ አቡነ ሳሙኤልም ጥቆማ እያቀረቡ ብፁዕ አቡነ ሳሙኤልም ደግሞ በዚህ ዙሪያ ላይ በጣም ቀናይ ቢሮክራሲ የማይወዱ ጠዋት የሰሙትን ከሰዓት በርቱ እያሉ እንደው እሳቸው እንኳን ባይገኙ የወረዳውን ቤተ ክህነት ሊቀ ካህናት በቦታው ላይ የተገኘ መሠረት እንዲጥል እያደረጉ ብዙ አብያተ ክርስቲያናት ሲስፋፋ የእነዚህ አባትና ልጅ ውለታም ቢረሳ አደለም።

የተወደዳችሁና የተከበራችሁ ተመልካቾቻችን በታላቁ ሊቅ በመልአከ ገነት ተስፋ ፍስሐ ሕይወት ዙሪያ በትምህርት ዝግጅት በአገልግሎት እንደገና ደግሞ በእርሳቸው በትዕግስታቸው አስተማሪ በሆነ በሕይወታቸው ዙሪያ ከተለያዩ የቤተ ክርስቲያናችን አገልጋዮች የሰማነው፣ ያዳመጥነው፣ የተከታተልነው ምስክርነት ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችንን እያቀረብን ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።